ፍሬሽ ማን ተማሪዎች የሆናችሁ እንዳለ ሰብሰብ በሉ አንድ ነገር ልነግራችሁ ነው እንግዲህ ፍሬሽ ማን ስትገቡ ቀጥታ አልፋችሁ ለጊቢ ላይፍ አዲስ ሲሆናችሁ ተማሪዎች ያላችሁበት በተዘዋዋሪ ደግሞ አምና ሪሚዲያል ተምራችሁ በጥሩ ውጤት አልፋችሁ የተወሰነ ላይፍን አምና ሳለፋችሁ የምትገቡ ተማሪዎች አላችሁ ሲኒየር ፍሬሾች እንበላችሁ እናንተን ታዲያ ዛሬ ግን ዋና ደነገራችሁ የመጣሁት ነገር የሚሆነው ወደ ጊቢ ስትገቡ ፍሬሽ ማን ላይ የምትማሩአቸው ኮመን ኮርሶች አሉ እንደዛ ኮመን ኮርሶች እንደ እንትኑ ወደ 14 አካባቢ የሚጠጉ ሲሆኑ ለናቹራል እና ለሶሻል ሳይንስ ተብለው ተከፋፍለው ይሰጧቸዋል። ማለትም በብዛት የተመሳሳይነት አለው። ለምሳሌ ያህል ሎጂክ፣ ሳይኮሎጂ፣ ግሎባል ትሬንድ፣ ኢንክሉሲቭ፣ አንትሮፖሎጂ፣ ኢመርጂንግ ቴክኖሎጂ፣ ሲቪክስ ራሱ፣ ጂኦግራፊ፣ ሂስትሪ፣ ማት፣ ኬሚስትሪ፣ ባዮሎጂ፣ ፊዚክስ የምንላቸው እንግሊዝ፣ ኮሚኒኬሽን ኦፍ በኮሚኒኬሽን ይሰጣል። ስኪል ዋንና ስኪል ቱ ተብሎ እንግሊዘኛም እንዲህ እንዲህ ተብሎ ብቻ ተከፋፍሎ ሳብጀክቱ ይሰጣችኋል። ታዲያ ፍሬሽማን ላይ የምትሰሩት ውጤት በጣም በሌላ በግቢ ቆይታችሁ አራትና አምስት ዓመታት ቆይታችሁ ከምትሰሩት ነጥብ በላይ ወሳኝ ነው ከተባላችሁ የፍሬሽማን ነጥብ በጣም ወሳኝና ወሳኝ ነው። እንዴት እንደሆነ የምነግራችሁ ይሆናል። ምክንያቱም የፍሬሽማን ውጤት በኮመን ኮርሶች የተሻለ ውጤት መስራት ስትችሉ ዲፓርትመንት ለመምረጥ ወሳኝ የሆነ ነው። ከዛም በተጨማሪ ደግሞ ጂፒኤ አንድ ጊዜ ከተሰራ በኋላ በቀጣዮቹ ዓመታቶች ፈቀቅ አይልም። የፍሬሽ ማን ላይ ግን በደንብ ነው ከሰቀላችሁ፣ ከፍ ካለ አንዴ ነው ከፍ ብሎ የሚቀጥለው እስክትመረቁ ድረስ ማለት ነው። በዚህና በተለያዩ ጉዳዮች የፍሬሽ ማን ውጤት በጣም ወሳኝ ስለሆነ ተማሪዎች ግቢ ገብቶ ለግቢ አዲስ ከመሆን ናቸው በፊት ከመሆናችሁ በፊት ማለት ነው። ለጊቢው ህይወቱን ምናምኑን ሳትሉ ትምህርታችሁ ላይ በደንብ ፎከስ አድርጋችሁ የተሻለ ውጤት መስራትን ብትለማመዱ በጣም የተሻለ ይሆናል። ምክንያቱም እንዳልኳችሁ የምፈልጉት ዲፓርትመንት ለመግባት የምፈልጉትን ጂፒኤ አምጥታችሁ በጥሩ ውጤት ለመመረቅ ፍሬሽማንነት ግድ ስለሚል ማለት ነው። ስለዚህ በጣም ወሳኝነትና ቁርጠኝነት የሚፈልግበት ቦታ ነው። የተሻለ ግሬድ መስራት ደግሞ ስለሚጠበቅባቸው ማለት ነው። ስለዚህ ወደዛም ወደዚህም ሳትሉ ትምህርታችሁ ላይ ያተኮሯችሁ፣ ከዛ በኋላ ወዳለው ቀጣይ አመታቶች በጣም የረፍት ጊዜ ነው የሚሆኑት። ምክንያቱም ፍሬሽማን ላይ እነዚህን ኑር ኮርሶች ብትማሩም ወደ ሰከንድ ገን ሲመጣ የምትቀመጡባቸው ጊዜያቶች ይበዛሉ። እንዲሁም ሁለተኛ ዲግሪ ጀምራችሁ የምትማሩባቸው ዓመታቶች ናቸው። ታዲያ ግን ዛሬ ለነገራቸው የመጣወት እንዳልኳችሁ ለፍሬሽማን እነዚህን ኮርሶች እኛ በቪዲዮ አዘጋጅተን በቱተር ታይም ፍሬሽማን ቻናላችን ላይ ከዛሬ ጀምሮ በተከታታይ በፕላይሊስት አዘጋጅተን እንልክላችኋለን። ስለዚህ እኛ ይህንን ቪዲዮ ያዘጋጀነው ይጠቅማችኋል ብለን አስበን ስለሆነ ይጠቅማችኋል ብላችሁ ለምታስቡ ልጆችም እየላካችሁላቸው ቪዲዮን በመመልከት እንዲያግዛችሁ ለማለት ነው። በተለያዩ ትምህርቶች ላይ ማለትም ሎጂክ፣ ሳይኮሎጂ፣ አንትሮፖሎጂ ያልኩኝ ቅድም የጠቀስኳቸውን ኮርሶች በቪዲዮ አዘጋጅተን ሰብተናቸዋል። ከዩኒት ዋን ዋና ዋና የሚባሉትን ብቻ ሳይሆን በየግቢው እንግዲህ ለአሳይመን ተብለው የሚለዩ ምዕራፎች አሉ። እነሱንና ሌሎቹን አጠቃለን ከዩኒት ዋን እስከ መጨረሻው ድረስ በቪዲዮ አንድ በአንድ ተንትነን ሰብተንላቸዋል። እዛ ላይ ገብታችሁ መመልከት ትችላላችሁ ማለት ነው በዚሁ ቻናል። ተጨማሪ ሀሳብና አስተያየት ካላችሁ፣ ምን ይጨመር፣ ምን ይቀነስ የምትል ውስጥ ደግሞ ካለ በኮሜንት ላይ ጠይቁን። እኛ ምንመልስላችሁ ይሆናል። ቪዲዮ መሰራት ካለበት የምንሰራላችሁ ይሆናል። አብራችሁን ስለቆያችሁ ግን አመሰግናለሁ እያልኩኝ ከወዲሁ ለፍሬሽማን ተማሪዎች ላኩላቸው ቪዲዮም ደግሞ መለቀቅ ስለተጀመረ ተቀላቀሉ፣ ሰብስክራይብ አድርጉ። ይሄንን ቻናል ወደ አምስት ሰብስክራይብ እናደርሰው ላለሁኝ ማለት ነው። አብራችሁን ስለቆያችሁ ግን አመሰግናለሁ በድጋሚ።